አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 29 በዚች ቀን ከመቤታችን ከቅድስት ድንግል ማርያም በሥጋ ለመወለዱ ለክብር ባለቤት ጌታችን ኢየሱስ ክርስቶስ የልደቱ በዓል መታሰቢያ ነው። ከቸርነት አባቱ ይቅርባይ ከሆነ መንፈስ ቅዱስ ጋር ለእርሱ ክብር ምስጋና ይሁን ለዘላለሙ አሜን። ሰላም እብል ለልደት ከመድምም እምድንግልና ሥጋ እቱ ኢየሱስ ክርስቶስ መዳን ያለን ልቤ አንቅ ለሰዋቲ ከአዳም ለዘ ስጋኤ አሃዙ ድጋ ዳግመኛም በዚች ዕለት የአርሞኒ ሀገር ኤጲስቆጶስ የከበረ ቢላካርዮስ በሰማዕትነት ሞተ ይህም አባት ፈጽሞ እስካረጀ ድረስ በተሾመበት መንበር ብዙ ዘመናት ሞተ ብዙ ድርሳናትንና ተግሳዛትንም ደረሰ እዲህም ስለከበረች የልደት በዓል ስለእመቤታችን ቅድስት ድንግል ማርያም ስለሞትና ስለመቃብር በአጣንም ላይ ስለሚደርስባቸው ስቃይ ስለ መድኃኒታችን የረቀቀ ጥበብ ስለከበረ በዓላት ናቸው። ሕይወት በሆነ ትምህርቱ ብዙዎቹ ነፍሳትን መስዋዕት አድርጎ ለእግዚአብሔር አቀረበ። በክርስቲያንም ወገኖች ላይ የስደትና የመከራ ወራት በሆነ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስም ደሙን ሊያፈስ ወደደ። ህዝቡንም ሰብስቦ በቀናች ሃይማኖት ይጸኑ ዘንድ አዘዛቸው፣ ስለ ጌታችን ኢየሱስ ክርስቶስ ደሙን ሊያፈስ ይሻልና እነርሱ እንዲህ ፊቱን እንደማያዩት ነገራቸው። ሰምተውም አለቀሱ። ስለመለያየታቸውም እጅግ አዘኑ። የሙት ልጆች እንሆን ዘንድ ለምን ትተውናለህ አሉት። ማስቀረትና ማስተውን ባልተቻላቸው ጊዜ ከእርሳቸው ዘንድ ወጥቶ ወደ መኮንኑ ሄዶ በፊቱ ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ብዙ አሰቃየው። ህዝቡም ብዙ ልመና አብዝተው ለመኑት። ራስህን አድን፣ ከከተማም ውጣ አሉት። እርሱም ልባቸውን ደስ ያሰኝ ዘንድ በስውር እወጣለሁ አላቸው። በዛችም ሌሊት ሰማዕትን ትሆን ዘንድ የተመኘውን በጎ ምክር ለምን ረሳ እንደሚል ሰው ሆኖ ራእይ አየ። ከዛም በኋላ ተመልሶ ለመኮንኑ ተገለጠለት። በዛንም ጊዜ እራሱን በሰፊ ቆርጡት ዘንድ መኮንኑ አዘዘ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። ስጋውንም ምእመናን አንስተው ወሰዱት። ለኤጲስቆጶሳትም እንደሚገባ አክብረው ገብ ዘውመ በመቃብር አንብሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእሎ ለእግዚአብሔር ክብረ ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላጅቱ ድንግል ወለመስቀሉ ክቡር አሜን። ይቆየ ዘአቅረብኩ ማኅሌተ አዘክሬ አእላፈ አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ እምእለ ተጸምዱከ ዘልፈ እሊህ ቅዱሳንም ዘወትር አንተን ያገለገሉህ ናቸው። ለእለ አነብብ ተወከፍ ዘንዴትየ መጽሐፈ በድኅነቴ የማነብልህን መጽሐፍ ወይንም ምስጋና ተቀበል። እንተ ረሰይከ እግዚኦ ጸሪቀ መበለት ውኩፈ እም እለ አብኡ ብዑላን ዘተርፈ አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታ ተቀብለሃልና ነቢያት ቅዱሳን ወሐዋርያት ሰባክያን ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት። ሰማዕታት ወጻድቃን ወመላእክት ትጉሃን፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት። ደናግል ዓዲ ወመነኮሳት ሔራን፣ እናንተም ደናግል፣ ቸር የሆናችሁ መነኮሳት። ባርኩ ባርኮ ጉባኤ ዛቲ መካን፣ ይህችን ጉባኤ አንድነታችንን መባረክን ባርኩ። እስከ አረጋዊ ልሒቅ እምንዑስ ሕጻን ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን ለዘ ጸሐፎ በክርታስ በብራና በወረቀት የጻፈውን ወለዘ አጻፈውን እንዘ ይደርስ ሊያስደርስ በገንዘቡ ዋጅቶ ያጻፈውን ወለዘ አንበቦ ወለዘ ተርጐሞ በልሳን ሐዲስ አምኖ ያነበበውን ወደ ሌላ ልሳን የተረጐመውን ወደ ለዘሰማ ቃሎ በእዝነ መንፈስ በዝነ ልቦና እሞ የሰማው በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ከጠብ ከክርክር፣ ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኅቡረ ይማረነ ኢየሱስ ክርስቶስ ኢየሱስ ክርስቶስ ሁላችንንም አንድ ላይ ይማረ ወይ ፈኑ ለነ ጸጋ መንፈስ ቅዱስ ቅዱስ መንፈስንም ይላክል እምይዜ ዜ ወእስከ ለዓለም አሜን። ከዛሬ ጀምሮ ለዘላለሙ አሜን። አነሳስቶ ያስጀመረን አስጀምሮ ያስፈጸመን የቅዱሳኑ አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።